ሰላም፣ ጤና ይስጥልን ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረብ ያለው እስከ ፍጻሜው አብራችሁን ቆዩ። ናይጄሪያ ለልጆች በአፍ መፍቻ ቋንቋ የሚሰጠውን ትምህርት አስቀርታ በእንግሊዝኛ ተካች። የናይጄሪያ መንግሥት የመጀመሪያ ደረጃ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩ የሚያዘውን አወዛጋቢ ፖሊሲ መሰረዙን አስታወቀ። የትምህርት ሚኒስትሩ ቱንጂ አላኡሳ ከሶስት ዓመት በፊት ተግባር ላይ የዋለው ይህ ፕሮግራም የታለመለትን ግብ ስላልመታ ካሁን ጀምሮ ጥቅም ላይ እንዲውል ተወስኗል ብለዋል። በዚህ ምትክ ከቅድመ መደበኛ ጀምሮ እስከ ከፍተኛ ትምህርት ተቋም ድረስ እንግሊዝኛ የትምህርት መስጫ ቋንቋ ሆኖ ያገለግላል ብለዋል። አሁን የተሰረዘው በአፍ መፍቻ እንዲማሩ የሚያዘው ፖሊሲ ስራ ላይ የዋለው በቀደመው የትምህርት ሚኒስትር አዳሙ አዳሙ ሲሆን፣ ሕጻናት በአፍ መፍቻ ቋንቋዎች ይበልጥ ይማራሉ ሲሉም ይከራከራሉ። አዳሙ ሕጻናት በአፍ መፍቻ ቋንቋዎች ሲማሩት ጽንሰ ሃሳቦችን በቀላሉ ለመረዳት ያስችላቸዋል ብለዋል። ይህ የቀድሞው ሚኒስትር ሃሳብ የተባበሩት መንግስታት ድርጅት በቅድመ መደበኛ ትምህርት ላይ ባካሄዳቸው በርካታ ጥናቶች ላይም ተቀባይነት ያገኘ ነው። የናይጄሪያ የትምህርት ስርዓት በትምህርት ጥራት ማነስ፣ በቂ የሆነ የማስተማር መሳሪያ ባለመኖሩ፣ በዝቅተኛ የመምህራን ደሞዝና በርካታ የትምህርት ማቆሚያ አድማዎች በማካሄዳቸው ተገዳሮቶቹን ገጥሞታል። በሀገሪቱ ውስጥ 85 በመቶ የሚሆኑት ህጻናት ወደ መጀመሪያ ደረጃ ትምህርት ቤት ቢሄዱም ሁለተኛ ደረጃ ግን የሚያጠናቀቁት ግማሽ ያህሉ ብቻ ናቸው። በናይጄሪያ ከማንኛውም ሀገር በበለጠ አስር ሚሊዮን ህጻናት ከትምህርት ገበታ ውጭ መሆናቸውን የመንግስት ድርጅት ሪፖርት ያሳያል። ዶክተር አላኡሳ የቋንቋ ፖሊሲውን መሰረዛቸውን በአቡጃ ባስታወቁበት ወቅት በአፍ መፍቻ ቋንቋ የሚማሩ ተማሪዎች በትምህርታቸው ዝቅተኛ ውጤት ማስመዝገባቸውን ጠቅሰዋል። የምዕራብ አፍሪካ የፈተናዎች ካውንስል፣ የብሔራዊ ፈተናዎች ካውንስል እና የሁለተኛ ደረጃ መልቀቂያ ፈተና ቦርድ ያወጣቸው መረጃዎችም ጠቅሰዋል። ሚኒስትሩ በምዕራብ አፍሪካ ፈተናዎች ድርጅት በርካቶች ወድቀው አይተናል ዱም በሀገር አቀፍ የመልቀቂያ ውጤትም በተወሰኑ የሀገሪቱ አካባቢዎች እንዲሁ ዝቅተኛ ውጤት ተመዝግቧል። እነዚህ ደግሞ በአፍ መፍቻ ቋንቋ ለመማር የወሰኑና እርሱን የተከተሉ ናቸው ብለዋል። የአፍ መፍቻ ቋንቋ ፖሊሲው በድንገት መሰረዝ በትምህርት ባለሙያ ተንታኞች እና ወላጆች ዘንድ የተደበላለቀ ምላሽ አስከትሏል። የተወሰኑት አተገባብሩ ችግሩ እንደነበረበትና ለጥራት መውረድ አስተዋጽኦ ማድረጉን በመግለጥ መንግስት ውሳኔን አድንቀዋል። ሌሎች ደግሞ ፖሊሲው በአጭር መቀጨቱን ያነሳሉ። እንደዚህ አይነት ለውጥ መምህራን በበቂ ማሰልጠን የመማሪያ መጽሐፍትን ጨምሮ ሌሎች የመማሪያ ቁሳቁሶች በበቂ ማቅረብ ያስፈልጋል። አልሰራም ከማለት በፊት ውጤት እንዲታይ በቂ ጊዜ መስጠት ነበረበት ብሏል። የትምህርት ባለሙያ የሆኑት ዶክተር አሊ ቴሌድ የመንግስት ውሳኔ ደግፈው ናይጄሪያን ለእንዲህ አይነት ፖሊሲ ዝግጁ አይደለችም ብለዋል። የናይጄሪያ በሀገሪቱ በሚገኙ የአፍ መፍቻ ቋንቋች ማስተማር የሚችሉ በቂ የሰለጠኑ መምህራን አሏት? መልሱ የላትም ነው። ሌላው ደግሞ ዋናው መመዘኛ የሆነው የምዕራብ አፍሪካ ሀገራት ፈተናዎች ድርጅት የሁለተኛ ደረጃ መልቀቂያ ፈተና ሁሉም የሚሰጡ በእንግሊዘኛ ነው። በአፍ መፍቻ ቋንቋ አይሰጡም። የሚመስለኝ የሚያስፈልገን የትምህርት ቤታችን ጥራት ማሻሻልና ብቃት ያላቸው መምህራን ማፍራት ነው ሲሉም ለቢቢሲ ተናግረዋል። በአጸደ ህጻናት የሚማሩ ሁለተኛ ልጆች ያላት ሁለት ልጆች ያላት ሀጃራ ሙሳ እንዲሁም የመንግስት ውሳኔ እንደምትደግፍ ገልጻ ልጆች ገና በህፃንነታቸው እንግሊዘኛ እንዲማሩ ያደርጋቸዋል ብላለች። እንግሊዘኛ በየትኛውም ስፍራ አገልግሎት የሚሰጥ ዓለም አቀፍ ቋንቋ ነውእና እነዚህ ህጻናት ትልቅ እስኪሆኑ ከመጠበቅ ይልቅ በልጅነታቸው ቋንቋ መጠቀም መጀመር እንዳለባቸው ይሰማኛል ስትል ለቢቢሲ ተናግራለች። ነገር ግን የማህበራዊ ጉዳይ ተንታኝ የሆነው ሀቡ ዳአዳ በዚህ አይስማማም። ተጨማሪ ጊዜ እንደ መስጠት ያለ ጊዜው የተሰረዘ ይመስለኛል። እንዲህ አይነት ትልቅ ውስጥ ለውጥ ለመገምገም ሶስት አመት በጣም ትንሽ ነው። መንግስት ተጨማሪ መዋለ ንዋይ ማፍሰስ ነበረበት ብሏል። ክርክሩ ናይጄሪያ ያሏት የቋንቋ ሀብቶች ማስተዋወቅ ከብሔራዊ ስርዓት ትምህርትና ከልዋውላዊነት ከልዋውላዊነት ኢኮኖሚ ጋር በማማጣጠር ረገድ ያለባትን ቀጣይ ተግዳሮትም አጉልቶ ያሳያል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ